የአዲስ አበባ ከተማ ትምህርት ቢሮ የትምህርት ኃይልና የሀገራችን ዕጣ ፈንታ በሚል መሪ ሀሳብ ለትምህርት አመራሮች የአቅም ግንባታ ስልጠና ተሰጥቷል። በትምህርት ዘርፉ ተጨባጭ ለውጥን ለማምጣት በእውቀት የሚመራ ትውልድን ለመፍጠር ዓላማው ያደረገው ስልጠናው ዋናና ምክትል ርዕሳነ መምህራንን ጨምሮ የትምህርት ዘርፍ አመራሮችን አሳትፏል። የትምህርት አመራሩ ለነገ ሀገር ተረካቢ ትውልድ የሚያዘጋጅ ነው ያሉት የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ስልጠናው ይህንኑ ዓላማ ግብ ለማድረስ ታሳቢ ያደረገ መሆኑን መሆኑን ተናግረዋል። የትምህርት አመራሩ ለነገ እችን ሀገር የሚረከብ ትውልድ የሚያዘጋጅ ከራሱ ቆርሶ ለሀገር የሚያውስ የራሱን ሕይወት የራሱን ሰዓት በመሰዋት ለነገ ሀገር የሚያዘጋጅ ትልቅ አመራር ፑል ስለሆነ በዚህ ደረጃ የነቃና የበቃ ትውልድ የሚመራ አመራር በተወሰነ መልኩ ከፍ ያለ አመለካከት መገንባት አለበት ብሎ ታስቦ ነው ዛሬ ይሄ መርሃ ግብር የተዘጋጀ። የመማር ማስተማር ስራው በተሻለ እውቀት ልምድና ትግበራ የታገዘ እንዲሆን አቅም ለመፍጠር ያስችላል ያሉት ደግሞ የአዲስ አበባ መምህራን ማህበር ፕሬዚደንት አቶ ድንቅአለም ቶሎሳ ናቸው። በአካሄድ ወይም በማምራት ሂደት ውስጥ ደግሞ ችግር የሚገጥማቸው አቅም ውስንነት ያለባቸውን አመራሮች እንዲሁም በዛ በትምህርት ቤቶች አካባቢ ያሉ አካላት ደግሞ ካሉ እዚህ ያሉት በተለይ ዛሬ ያሉት ርዕሰ መምህራን፣ ምክትሎች፣ ሌሎችም ስላሉ አቅማቸውን እንዲፈትሹ። መምህራን እውቀትን ለትውልድ ከማሸጋገር ያለፈ ሚና አላቸው ያሉትና ስልጠናውን የሰጡት የአፍሪካ አመራር ልህቀት አካዳሚ ፕሬዚደንት አቶ ዛዲግ አብርሃ በሁሉም የተሻለች ሀገርን ለመገንባት ሚናቸው ሊወጡ እንደሚገባ ተናግረዋል። መምህራን ማለት እውቀትን የሚያስተላልፉ እውቀቱን የሚያሻግሩ ሰዎች ብቻ አይደሉም፣ እድልን ዕጣ ፈንታን የሚወስኑ ሰዎች ናቸው ይባላል አንድ ታላቅ መምህር አንድ ትልቅ የትምህርት መሪ ትውልዶችን ነጻ የሚያወጣ ትውልዶችን የሚቀይር ሀሳብ ሊያዋልድ ተግባራዊ ሊያደረግ ይችላል። ስልጠናው ቀጣዮቹ የትምህርት ጊዜያት ውጤታማ እንዲሆኑ አቅም ያገኙበት መሆኑን የተናገሩት ደግሞ የስልጠናው ተሳታፊዎች ናቸው። የትምህርት መጀመሪያ ከመሆኑም አንጻር የአቅም ግንባታ ስልጠና ነው እየተሰጠን ያለን፣ እጅግ በጣም አሪፍ ነው። ሄደን ደግሞ ከመተግበር አንጻር የሚተገበሩ ነገሮችንም ነው እየሰለጠን ያለ ነው። ስልጠናው ላይ ደግሞ ያገኘ ነው እውቀትና ክህሎት ስልጠና የተሰጠበትም አግባብ ብቃት ባለው ባለሙያ በመሆኑ በቁርጠኝነት ወስደን ከመምህራን ከተማሪዎች ጋር እንደዚሁም ከትምህርት ማህበረሰቡ ጋር የአመራር ክህሎታችንን በጋራ ሰርተን የምንቀጥልበት ሁኔታዎች ይኖራሉ። መጪው ትውልድ የተሻለ ሆኖ መውጣት እንዲችል ስራችንን በአግባቡ መወጣት እንዳለብን መምህራን የተሸከምነው ኃላፊነት ሀገራዊ መሆኑንና ትውልድ የተሻለ ትውልድ መፈጠር እንዲችል ትልቅ አስተዋፅኦ ማበርከት እንዳለብን ሙያችን ትልቅ ክብርና ቦታ የሚሰጠው መሆኑን ጠንቅቀን አውቀን ስራችንን በአግባቡ መወጣት እንዳለብን ግንዛቤ ወስደንበታል።